ጁጂባቸው ለምሳሌ ከዚህ ላይ ብናይ ጄ በና ጎን ጓደኛ ጠ ጡ ጢ ጦ ጣ ጧፍ። ሰላም ሰላም ለእናንተ ቤተሰቦች፣ እንዴት አላችሁ? እንግዲህ ትናንትና በክፍል ስድስት ተገናኝተን ነበረ። ዛሬ ደግሞ በክፍል ሰባት ከጄ እስከ ጠ ያሉትን ጄ ገና ጠ ሶስት ፊደሎችን እጀላቸሁ ቀርብ ያለው ሶ እነዚህን ቆጥረን ከጨረስ ነው በኋላ እንደተለመደው እያንዳንዱ በእያንዳንዳቸው መነሻ እያደረግን ቃላት እየመሰረትና እንሄዳለን ማለት ነው። ስለዚህ ቪዲዮችን ላይክ እና ሼር በማድረግ እንድትጀምሩ፣ እንዲሁም ደብተርና እስክሪፕቶ ይዛችሁ መጽፋችሁን እንዳትረሱ ሶ አሁን ወደ ቪዲዮችን እንግዲህ የመጀመሪያ ዛሬ የምናገኛት ምንድን ነች? ጄ ነች። ጄ እስኪ የመጀመሪያ እንብጠራት ና በኋላ ደግሞ እንዴት እንደምትጻፍ እናያታለን። ጄ ጁ ጂ ጃ ጄ ጂ ሰዎቹ ካለ በኋላ እነዚህም መደበኛዎቹ ሰባቶችን እስከቆጠርነው በኋላ በስምንተኛ መደብ ወይም ዲቃላ ሆይ ብለን የምንጠራት ይቺ ትገኛለች ማለት ነው። ጇ ጇ ጇ ብለን የምንጠራት በስምንተኛ መደብ ወይም ዲቃላ ሆይ ብለን የምንጠራት ማለት ነው። ሶ ከዚህ ከፊት ከፊት ጀምረው ከመነሻው ጀምረን ወደ እስከ መጨረሻው ከቆጠርነው ከመጨረሻው ደግሞ ወደ መጀመሪያው ተመልሰን ወይም ከቀኝ ወደ ግራ ተመልሰን ስንመለስ ደግሞ ጇ ጆ ጂ ጄ ጃ ጂ ጁ ጄ ብለን እንቆጥርና ሰ ከዚህ በኋላ ምንድነው? እነዚህን አሁን ከግራ ወደ ቀኝ ወይም ከቀኝ ወደ ግራ ቆጥርናቸው ማለት ነው። የማን የጀዘር ስንቶቹን ስምንቶችን፣ ምድ ሰባቶችን፣ መደበኛዎችን እና ስምንተኛውምን ማለት ነው። ዲቃላውን ቆጥርና ማለት ነው። አፍተር ሰዓት ከዚህ በኋላ ምን እናደርጋለን? ከዚህ በኋላ ደግሞ ምናልባት ሜይ ቢ ለመጻፍ የምትቸገሩ ወይም ገና ጀማሪ ለሆናችሁ ተማሪዎች እንዴት አድርገን ነው የምንጽፋት? ነው ስለዚህ ቀላል መንገድ፣ ይችን እዚህ ላይ ዜሮ እናስቀምጥና ከዛ ይችን ወደዚች ይችን እንደዚች እናስቀምጣለን። ስለዚህ ይቺ ትናንትና ያየየናት ደስት ሆ ሶ ከዚህ ላይ ምን ነው ወጣቀ በቀላል መንገድ ይችን ቋሚ ይችን ላይ ቋሚ እናደርግና ይችን ደግሞ ይችን ላይ አግድም ማድረግ ስለዚህ ጀ ትባለዋል። ፊደል ጻፍ ነው ማለት ነው ከዚህ በኋላ ምን እናደርጋለን? ሌሎቹ ሰባቶቹ ሌሎቹ ድምጾች ምንድን ነው? ከዚች ነው ይችን እንደዚህ ከጻፍነ ከዚች ነው ሁሎችም ሚወጡት። ስለዚህ ይችን የመጀመሪያውን ካወቅነ ሌሎቹ ቀላል ይሆናሉ ማለት ነው። ጀን እንደዚህ ከጻፍነ፣ ጁ ስንል ቀላል ምንድን ነው የምናደርገው? ከዚች ላይ ብቻ መቀጠል ማለት ነው። ሌላ ምንም ታምራ ጁ ስንል ሁለተኛውን ድምፅ ከዚች ላይ ብቻ እንቀጥላለን ማለት ነው። ጂ ስንል ደግሞ ሶስተኛዋን ድምፅ ስንጽፍ ደግሞ ከዚች ላይ ብቻ ይችን ብቻ እንቀጥላለን ማለት ከታች ላይ ምን አድርገን ሸፈባራእንግሯን ዘወር አድርገን ብቻ መተው ማለት ነው። ጃ ስንል ደግሞ ምን እናደርጋለን? ይችን ከዚች ላይ እናሳጥራታለን ማለት ነው። ጃ ስንል ደግሞ ይችን ከዚች ላይ እናሳጥራታለን ማለት ነው። ሌላ ምንም የምንፈጥረው የምንፈጥረው ነገር የለም። ያው ይችን ከዚች ላይ ይች ምን እናደርጋለን እናሳጥራለን ማለት ነው። በሌላ መንገድ የተኛዋ ትቀራለች፣ ይች ብቻ ትቀራለች ማለት ነው። ይች ከዚች ላይ ተቆርጣ ትወድቃለች ማለት ነው። አራተኛዋ እንደዚህ ከጻፍነ፣ አምስተኛዋን ስንጽፍ ደግሞ ምን እናደርጋለን? አምስተኛዋን ስንጽፍ ደግሞ ይች እንዳለች ትሆን እና ይች ከዚች ጋር ማለት ነው። ስለዚህ ይቺ ጃ ጄ ብለን አምስተኛዋን ድምፅ እንጽፋለን ማለት ነው። ሶ ወደ ሰባተኛዋ ማነው፣ ወደ ስድስተኛዋ ስንሄድ ደግሞ ይችነሽ ላይ ብቻ እንቀጥልባታለን ማለት ነው። ይችን ከሽ ላይ ብቻ እንቀጥልባታለን። ወደ ሰባተኛዋ ድምፅ ስንሄድ ደግሞ ይቺ ቅጥሏት፣ ይቺ ቅጥሏ ተከላ ና ይችን እናጠፋና ምን እናደርጋለን። ጆ ስትሆን ደግሞ ይችኛዋ ታጥራለች ማለት ነው። ጀ ስትሆን እዚጋዜ ተዘልቃለች። ጆ ስትሆን ደግሞ ይችኛዋ ታጥራለች። ሰዎች አይታችኋል። ስለዚህ ምን አደረግነው ማለት ሁላችንም ጻፍነው ማለት ነው። ወደ ጇ ወደ ዲቃሏ ኮሄብን ደግሞ እንደዚህ እናደርግና ጃን ወይም አራተኛዋን ድምፅ እንደዚህ እንጽፍና ምን እናደርጋለን ይችን ከዚች ላይ ብቻ እንቀጥልባታለን ማለት ነው። ስለዚህ የጄዘሮችን እንደዛ አድርገን እንጽፋለን ማለት ነው። የጄዘሮቹን በሙሉ በዚህ መንገድ መጻፍ ትችላላችሁ። ለመጻፍና ለማንበብ የምትቸገሩ ማለት ነው። እንዲሁም ደግሞ ከዚህ በላይ ምን ባረግማ ትችሉ ከሆነ ደግሞ በውስጥ መስመር ደውሉልን፣ ታች በተቀመጠው ስልክ ደውሉልን። በሳምንት አምስት ቀን በቀን አንድ ሰዓት እያስጠናናችሁ ጀማሪ የሆነችው ተማሪዎች በቀላሉ በአጭር ጊዜ ትበቃላችሁ ማለት ነው። የምትፈልጉትን ማንበብና መጻፍ ትችላላችሁ ማለት ነው። የምትችሉ ግን እንደዚያ እያደረጋችሁ እየሞከራችሁ የምንለቃቸውን ቪዲዮዎች ምን ማድረግ ትችላላችሁ ማለት ነው። ውጤታማ መሆን ትችላላችሁ ወይም ማንበብ መጻፍ ትችላላችሁ ማለት ነው። ሶ አሁን እንደዚህ ከቆጠርና ደግሞ ምን እናድርግ፣ እያንዳንዳቸውን የድምፆች የጀዘሮች እያንዳንዳቸውን ድምፆች መነሻ እያደረግን ቃላትን መስረትባቸው። ለምሳሌ ከዚህ ላይ ብናይ ጄበና፣ ጄበና፣ ጄበና ጄን መነሻ አድርገን ቃላት ስንመሰረት ማለት ነው። ጁቢተር፣ ጁቢተር፣ ጁቢተር የጀዘር ሁለተኛዋን ጁን መነሻ አድርገን ቃላ ስንመሰረትባት ማለት ነው። ጂማት ጂማት የጀዘር ስንተኛዋን ድምፅ ሶስተኛዋን ድምፅ መነሻ ስናደርጋት ማለት ነው። ጃርት ር ት ጃርት የጀዘር አራተኛ ድምፅ መነሻ አድርገን ቃላ ስንመሰረትባት ጄ ት ጄት ጄት ጄት የጀዘር ስንተኛዋን አምስተኛዋን ድምፅ መነሻ ስናደርጋት ጆሮ ጆሮ። እያደረግን የጀዘሮችን በሙሉ መነሻ እያደረግን እንመሰርታለን ማለት ነው። በዲቃላ ሆሄው ያን ያክል መጀመሪያ ስትመጣ የለም፣ ግን መጨረሻ ላይ ማምጣት እንችላለን። ልጇ እያልን በመስራት መጨረሻ ላይ ማምጣት እንችላለን። በ ነገር ግን መጀመሪያ ላይ ሲመጣ ያን ያክል አንዳንዴ መጀመሪያ ላይ መጥተው ትርጉም የማይሰጡ ቃላቶችን ማ ፊደሎች እናገኛለን። ስለዚህ እንታወታለን ማለት ወደ ሁለተኛዋ ፊደል ስገባ ደግሞ ሁለተኛ ፊደል የምናገኛት ገነች ገ ከጀ ቀጥላ ገን እናገኛታለን። ስለዚህ መጀመሪያ ንቁጠራትና ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ እንልና እነዚህ ምንድ ናቸው? ሰባቱ መደበኛ ድምፆች ይባላሉ። እንዲሁም ዲቃላ ሆ ወይም በስምንተኛ መደብ የምናገኛት ጓ ብለን የምንጠራት ጓ ጓ ብለን የምንጠራት የገዘር ነች የገ ድምጻች ግን ይቺ ምንድነች መደበኛ አደለች ዲቃላ ሆሄ ነች ስለዚህ ጓ ብለን እንጠራታለን ማለት ስለዚህ ከዚህ ከመጨረሻው ተነስተ ከቀይ ተነስተ ነው ወደ መጀመሪያ ብንመጣ ደግሞ ጓ ጎ ግ ግ ጌ ጋ ጊ ጉ ብለን እነዚህን ደግሞ ከመጨረሻው ተነስተን ወደ መጀመሪያው ወይም ከቀይ ተነስተን ወደ ግራ ሲንቆጥራቸው በዚህ መንገድ እንቆጥራላቸውን ማለት ነው። አሁን ደግሞ መጻፍ ለምትቸገሩ ሰዎች እንዴት በቀላሉ እንደምትጽፉ ላሳያችሁ። ስለዚህ አንድ እንደዚህ አግድ መስመር ታስቀምጡና ከዛ አንድ ቋሚ መስመር እንደዚህ ታስቀምጣላችሁ። ስለዚህ ገን ጻፋችሁ ማለት ነው ያላቸው ከዚህ በኋላ ያሉትን ደግሞ እናያለን። ስለዚህ ጉ ስንል ደግሞ በቀላል መንገድ እዚህ ላይ ብቻ ነው የምንቀጥልበት። ጎ ስንል ያው እዚህ ላይ ብቻ አንድ አግዳሚ መቀጠል ነው። ሌላ ያለብንም ጊ ስንል ደግሞ ይችን ከዚህ ሽከማ ሶስተኛ ድምጽ ከታች ላይ ዘወር ማድረግ ማለት ስለዚህ በቀላል መንገድ ጸፍ ነው። ጋ ስንል ደግሞ እንደዚህ እናደርግና እንደዚህ በቃ ሌላ ሳ ምናምን የለብንም። ጋ ስንል ይችን እንደዚች ያደርገን እንደዚችን ጽፋለን ማለት ነው። ጄን ስንል ደግሞ ገን እንጽፍና ምን እናደርጋታለን ከዚች ላይ ብቻ ቀለበት እናደርግባታለን ማለት ነው ጌን ስንጽፍ እንደዚህ አድርገን እንጽፋለን በቀላል ጌን ስንጽፍ ደግሞ ይችን ገን እንጽፍና ከዚች ላይ ብቻ ቀለበት ማለት ነው በቀላል ጌን ማለት ነው ጓ ጎ ስንጽፍ ደግሞ ሰባተኛዋን ድምፅ ይችን እንዳለ ራሷን እናደርግና ይችን ላይ ብቻ መቀጠል ማለት ነው ጓ ስንል ደግሞ ይች ትንሽ ለየት ያለች ነች ጓ ስንል እንደ ስችል ጽፋታለን ማለት ነው። ስለዚህ በዚህ መንገድ የገዘሮችን መጽሐፍ ማንበብ እንችላለን ማለት ነው። አሁን ደግሞ እነሱን መነሻ ያደርገን በእያንዳንዱ ድምፅ እነሱን መነሻ እናደርግና ምን እናድርግ ቃላትን መስረት ማለት ነው። ማንበብ መጻፍ ስለሆነ ዓላማችን ቆጥረን ብቻ መተው ሳይሆን በእነሱ መነሻ እያደረግን ቃላት መመስራት አለብን ማለት ነው። ስለዚህ ገመድ፣ በገስን መሰረት ገመድ ጉርድ ስለዚህ በጉዝ መሰረት ጉርድ ጊንጥ ጊንጥ ጋሬ በጌ ደግሞ ጌ ጌጥ ጌጥ በጌ ደግሞ ግንድ ግንንት ጎን ጎን ጎን ጓደኛ ጓደኛ ጓደኛ ስንል ይህ እነዚህ ደግሞ በገዘሮች የምንመሰረታቸው ድምፆች ይሆናሉ ማለት ነው። ከዚህ በላይ ማንበብና መጻፍ በተቸገሩ ልጆች ወይም ገና ጀማሪ ለሆናችሁ እንዳልኳቸው ከታች በተቀመጠው ስልክ ላይ በዋትሳፕ በቴሌግራም ወይም እንዲሁም በዊትም በደውሉልን። በሳምንት አምስት ቀን እንዲሁም በቀን አንድ ሰዓት እያስጠናናችሁ በቀላሉ ውጤታማ ትሆናላችሁ ማለት ነው። ስለዚህ የምትቸገሩ ልጆች በደውሉ ታገኙናላችሁ። ወደ ሶስተኛዋ ሲኔት ደግሞ የስ ዛሬ ሶስተኛ፣ ዛሬ ቪዲዮ ሶስተኛ ነች። ጠነች፣ ጠ፣ ጠ፣ ጡ፣ ጢ፣ ጣ፣ ጤ ጥጦ እነዚህ የጥ ዘሮች መደበኛ ወይም ከአንድ እስከ ሰባት ያሉት መደበኛ ድምጾች ማለት ነው ሶ በተጨማሪ ደግሞ ስምንተኛ ደግሞ ወንዲ ቃላ ወይ የምንላት ጠዋ ብለን የምንትራት ይኖራለች ማለት ነው ሶ ከመጀመሪያው ወደ መጨረሻው ካልን ወይም ከግራው ወደ ቀኝ ካልን፣ አሁን ደግሞ ከቀኝ ወደ ግራ ወይም ከመጨረሻው እንደገና ወደ መጀመሪያው ሲል። ምክንያቱም ወደዛም ወደዛም ስንላቸው በደንብ አምሯችን ላይ ሰርቶና በደንብ እናይዛቸዋለን ማለት ነው። ጧ፣ ጦ፣ ጥ፣ ጤ፣ ጣ፣ ጢ፣ ጡ፣ ጣ ብለን እንቆጥራለን ማለት ነው እሱ አሁን ደግሞ ጀማሪ ለሆናችሁ ተማሪዎች ወይም ለምትቸገሩ ለመጻፍ ለምትቸገሩ ለአመት እንዴት በቀላሉ መጻፍ እንዳለባችሁ ላሳያችሁ። በቀላሉ ሶስት መስመር ታስቀምጣላችሁ፣ እንደዚህ ቋሚ ሶስት መስመር ሶ ይችን ብቻ ማያያዝ። ስለዚህ በቀላሉ ምን አደረግነው ማለት ነው? ጠን ጻፍ ማለት ነው። ምንም ሌላ ውጣ ውረድ ሳያስፈልግ ሶስት መስመር እንደዚህ ማስቀምጥ፣ ሶስት መስመር ማስቀምጥ፣ ቋሚ መስመር ከዛ፣ እነዚህ ማያያዝ። በጣም ቀላል ማንግ። ከዚህ በኋላ ሌሎቹ ከዚች ነው የሚመሰረ ስለዚህ ጡ ስንል ምን እናደርጋለን? ጡ ስንል ምን እናደርጋለን ከዚሽ ላይ ብቻ እንቀጥላለን ማለት ነው። ጤ ስንል ደግሞ ይችን ከዚሽ ላይ ብቻ ምን እንላታለን? እንቅ እናዞራታለን ማለት ነው። አሁን ጣ ስንል ደግሞ ምን እናደርጋለን? ጣ ስንል ደግሞ ይችን በሽ ላይ መቁረጥ ማለት ነው። ይችን እነዚህን እናስቀርና እንከላና ይችን ብቻ እንጽፋለን ማለት ነው። ሁለት እግሮችን ብቻ ማሳጠር ማለት ነው። ሶ ጤስ ስንል ደሞ እናደርጋለን እዚሽ ላይ ብቻ ቀለበት እናደርጋለን። ጤስ ስንል ደግሞ ደሞ ይቺን በአጭሯ እንደዚህ እናስቀምጥና ስለዚህ ይቺን እንደዚህ አግድም ከሰው ወደ ታች ስለዚህ ስድስተኛውን ድምፅ ጻፍን ማለት ነው። ጦስ ስንል ደግሞ ደሞ እንደዚህ ቅድም ይችኛዋ ነበረች ይችኛዋ ነበረች። ጣስ ስንል ይችኛዋ አራተኛው ይችኛዋ ነበረች ረዥም ጦ ስንል ደግሞ የችኛዋ ረጅም ትሆነና ሁለቶች ያጠራሉ ማለት ነው። ስለዚህ የጠዘርን በቀላሉ መቀላል ምናደርግ ነው መጽፍን ማለት ጥዋ ስንል ደግሞ ዲቃላ ሆዋን ስንጽፍ በቀላሉ አራተኛዋን ድምፅ እንጽፋለን። እንዲያደርግ ከዛ ምን እናደርጋለን? እሽ ላይ ብቻ አግድ የምናደርግ ነው። ጨረስን ነው ማለት ነው። ስለዚህ የጠዘሮችን በሙሉ በዚህ መንገድ በቀላሉ መጻፍ ትችላላችሁ ማለት ነው። አሁን ደግሞ እያንዳንዳችሁ መነሻ ያደርገን ቃላትን መስረትና፣ ለምሳሌ ጠን መነሻ ስናደርግ ጠርሙ ጠርሙስ ቱርን በአ ጥርምባ፣ ጢስ በሶስተኛዋ ድምጽ ጤስ፣ ጥ አም ጣ ጣ ጤ ና ጤፍ ስንል በጤ በጠዛ በአምስተኛዋ ድምፅ እንጠቀምለ ጥ ያ ጥያቄ፣ ጦጣ፣ ጧፍ በዲ ሜዲካል ወይ ቃላት ስለመሰረት ጧፍ ብለን እንመሰርታለን ማለት ነው። ስለዚህ የዛሬ ክላሳችን ይህን ይመስላል። እንግዲህ እንደጻፋችሁ ተስፋ አደርጋለሁ፣ ወይም ደብተራችሁ ላይ እንደገለበጣችሁ ተስፋ አደርጋለሁ። ለነገ ደግሞ ቀጣይ ፊደሎችን ይዤ እቀርባለሁ። ሳብስክራይብ ያላደረጋችሁ ቤተሰቦች ሳብስክራይብ እንድታደርጉ፣ እንዲሁም ለወረቅ ዘመድብታችሁ ላይክ እና ሼር እንድታደርጉ እየጠየቁ፣ ስለዚህ ሌላ ያላችሁ ኮሜንት፣ አስተያየት ወይም ቪዲዮ አሰራር ላይ እንዲሁም ደግሞ ቅሬታ ካላችሁ ኮሜንት ሴክሽን ላይ ብታስቀምጡልን ወይም በውስጥ መስመር ላይ በጽፉልን ማንኛውም ጥያቄ እንቀበላለን። ሰዓት ስለተከታተላችሁ ከልብ ከልብ አመሰግናለሁ። ለቀጣይ እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ፣ መልካም ስራ። አወዳችኋለሁ፣ አከብራችኋለሁ። ይነዶች